የስፖርት የመረጃ ሰዓታችን ላይ ደርሰናል። የተመራረጡ ስፖርታዊ መረጃዎችን ደግሞ ከኪዳን ማርያም ብርሃኔ የምንከታተል ነው የሚሆነው። ኪዳን ማርያም መልካም ቀን ይሁንልህ። አመሰግናለሁ ሶሊያ። ተመልካቾች እንደምንዋላችሁ። ከአሚኮ የቀን ስፖርታዊ ዜናዎቻችን ቀጥለው ይቀርባሉ። አብራችሁን ቆዩ። ሀያሁለተኛው የባህል ስፖርቶች ውድድር ና አስራ ስምንተኛው የባህል ስፖርቶች ፌስቲቫል በአማራ ክልል የአጠቃላይ አሸናፊነት ተጠናቀቀ። በድምር ውጤት ሀምሳ ሰባት ነጥብ የሰበሰበው የአማራ ክልል ልኡክ አጠቃላይ አሸናፊ በመሆኑም የበላይነቱን አረጋግጧል። ውድድሩ ትናንት ሲጠናቀቅ፣ በመዝጊያ ስነስርዓቱ ላይ የተገኙት የባህልና ስፖርት ሚኒስቴር የስፖርት ልማት ሚኒስቴር ዴኤታ አቶ መኩዩ መሀመድ ውድድሩ በጋራ አሰባስቦ ባህላችን እንድናስተዋወቅ እድል ሰጥቶናል ብለዋል። ከተለያዩ ቦታና አቅጣጫ ያሰባስብን ድልም የባህል ሀብታችን ሲሆን ተሳታፊ ልዑካን ቡድኖች ያለ ልዩነት ህብረ ብሔራዊ አንድነታቸውን ያጠናከራችሁበት፣ ባህላዊ ሴቶቻችን ያስተዋወቃችሁበት፣ እርስ በርስ የተማማራችሁበት ትልቅ ፕሮግራም ነው። የባህል ስፖርቶች ፌዴሬሽን ፕሬዚዳንት ወይዘሮ ህይወት መሀመድ በበኩላቸው ውድድሩ የሚመለከተን አካላት በቅንጅት በመስራታችን ያለምንም እንከን ተጠናክሮ ውድድሩ እንዲጠናቀቅ አድርጓል ብለዋል። አንደኛ ውድድሮች ያለምንም እንከን ያለምንም ክስ ያለምንም ጭቅጭቅ በጥንቃቄ ውድድሮችን እንዲመሩ በማድረግ ዳኞችን ቅድመ የሙያ ማሻሻያ ስልጠናዎች በመስጠት እንዲሁም በየቀኑ ያሉ ውድድሮችን በመገምገም የተጠናከረ ስራ ሰርተናል። እንዲሁም ደግሞ ሚኒስቴር መስሪያ ቤቱም ደግሞ አግዞናል በበጀትም በቴክኒክም። እንዲሁም የማዕከላዊ ኢትዮጵያ ክልል መንግስትም ደግሞ ለሉካን ቡድኑ በልዩ መልኩ መስተንግዶ በማስተናገድ የዩኒቨርሲቲዎችን ማደሪያ ቦታ በማመቻቸት በቅንጅት የተሰራ ፕሮግራም ስለነበረ እግዚአብሔር ይመስገን በጣም ውጤታማ ነበር። እንዳየው መዝጊያ ፕሮግራሙ በጣም ደማቅ ነበር፣ ያለምንም እንከን ያለምንም ችግር ሰው ሁሉ ሁሉ ካም ቡድን ሁሉ ደስተኛ ሆኖ የተመለሰበት ፕሮግራም ነው። ለሀያኛ ጊዜ የውድድሩ አሸናፊ የሆነው የአማራ ክልል ልዑክ ቡድን መሪ አቶ አዱኛ ይግዛው በበኩላቸው ያለ ውስጥ ውድድር ብንመጣም በጥበብ አሸንፈናል ያሉት ለተከታታይ ሶስት አመት የውስጥ ውድድር አላደረግን። እሱን መሰረት አድርገን ልጆቹን ከዚህ በፊት በነበረው ውጤት ነው የጠራ ናቸው እና ዘንድሮ ላናሸንፍ ይሆን ሶስተኛ ሆነን እንቀር ይሆን የሚል ብረት ነበረ። ከዛ በኋላ የወሰድነው እንትን ምንድን ነው የቀሩ ውድድሮችን በየቦታው በመገኘት ሞራል መስጠት ሳይኮሎጂካሊ አይዞን እናሸንፋለን የሚለውን ነገር ስራ መስራትን የጀመርነው አመራሮች ተከፋፍለን ማለት ነው። ከባለሙያዎች ጋር ይህንን በመስራታችን የመጨረሻው ቀን ላይ ከ25 ከሀያ አምስቱ ሀያ ሶስት ውጤት በማምጣት ክልላችን የበላይ ይሆናል። ለሰባት ቀናት የሚቆዩ የመለው ደሴ ጨዋታዎች ውድድር ትናንት በደሴ ከተማ ተጀምሯል። ከድር አሊ ተጨማሪው እንደሚከተለው አድርሶ ነ። ስፖርት ለሰላም ሰላም ለሁሉም በሚል መሪ ቃል ዘጠነኛው የመላ ደሴ ከተማ ጨዋታዎች ተጀምሯል። በውድድሩ መክፈቻ ስነ ስርዓት ላይ የተገኙት የደሴ ከተማ ተቀዳሚ ምክትል ከንቲባ አቶ ሳሙኤል ሞላልኝ በመላው አማራ ውድድር ተወዳዳሪዎች የከተማዋን ስም ከፍ ለማድረግ ከወዲሁ መዘጋጀት እንደሚገባቸው አሳስበዋል። የመላ አማራ ውድድር ሲካሄድ አሸናፊ የሚሆኑ ጀግኖች ስፖርተኞችን ለማውጣት ከወዲሁ ከፍተኛ የሆነ ጥረት ሊደረግ ይገባል። ተወዳዳሪዎቻችንም በሚፈለገው ደረጃ ጥረት እንድታደርጉ እና ደሴ ከተማን ስሟን እንድታስጠሩ በመላ አማራ በሚደረገው ውድድር የሚለውን ከወዲሁ ማሳሰብ እፈልጋለሁ። በዘጠነኛው የመላ ደሴ ውድድር ከአምስቱም ክፍለ ከተሞችና ከሰባት የገጠር ቀበሌዎች የተወከሉ ከአንድ ሺህ አንድ መቶ በላይ ስፖርተኞች እየተሳተፉ እንደሚገኙ የገለጹት ደግሞ የደሴ ከተማ ወጣቶችና ስፖርት መምሪያ ኃላፊ አቶ ሰይድ አድረገው ናቸው። በቀበሌና በክፍለ ከተማ ደረጃ በተካሄደ ከአንድ ሺህ ስምንት መቶ ሀያ በላይ ስፖርተኞች ተሳትፈዋል። አሁን ደግሞ በከተማ ደረጃ በ11 የስፖርት አይነት 1100 በላይ ስፖርተኞች የሚሳተፉ ይሆናል ማለት ነው እንግዲህ የዚህ ውድድር ዋና ዓላማው በቀጣይ ከአንድ ወር በኋላ በከተማችን ለሚካሄደው የመላ አማራ ውድድር ላይ ደሴ ከተማን የሚወክሉ ምርጥ ስፖርተኞች የሚመረጡበት ነው አንድ ክፍለ ከተማ ወይም የገጠር ቀበሌ ቢያንስ በሶስት የስፖርት አይነት ተወዳዳሪዎችን እያሳተፈ ይገኛል ያሉት ኃላፊው የውድድሩ ተሳታፊዎች ለስፖርታዊ ጨዋነት ከፍተኛ ትኩረት መስጠት እንዳለባቸው አስገንዝበዋል ስፖርታዊ ጨዋነት ላይ በትኩረት ነው የምንሰራው። ማለት ነው የስፖርት ቤተሰቡ ደጋፊው፣ አሰልጣኙ፣ ተወዳዳሪ ስፖርተኞች ለስፖርታዊ ጨዋነት ትኩረት ሰጥተው እንዲወዳደሩና ይሄ ውድድር በሰላም ተጀምሮ በሰላም እንዲጠናቀቅ ሁሉም የበኩሉን ኃላፊነት እንዲወጣ መልእክቴም በዙ ለማስተላለፍ እወዳለሁ። በውድድሩ እየተሳተፉ ከሚገኙ ስፖርተኞች ለአሚኮ አስተያየታቸውን የሰጡት ናትናኤል ይሄ ነው ና አኗር ሰይድ በውድድሩም ውጤታማ ለመሆን ዝግጅት ሲያደርጉ መቆየታቸውን ገልጸዋል። የመወዳደር በካራቴ ወደ ስድስት ወር ሰባት ወር አካባቢ ተዘጋጅተንበታል ያው አሪፍ ውጤት እናመጣለን ብዬ አስባለሁኝ። ቀድመን ከመስከረም ወር ጀምሮ ነው ስንዘጋጀ የነበረው ለረጅም ጊዜ ስንለማመድ ና ስንሰለጥን የቆየ ነው እና አስበንበት ውጤት ለማምጣት ነው እዚህ ቦታ ላይ የመጣ ነው። ያንን ደግሞ አላህ ሰኮል ብዬ አስባለሁ። በመድረኩ የተገኙት የአማራ ክልል ወጣቶችና ስፖርት ቢሮ ምክትል ቢሮ ኃላፊ አቶ ጋሻው ተቀባ ከተማ አስተዳደሩ ውድድሩን በሚገባ ለማስተናገድ መዘጋጀት እንዳለበት ነው የገለጹት። የመላ አማራ ውድድር በደሴ ከተማ ከሚያዝያ 19 እስከ ግንቦት ሶስት ይካሄዳል። ከወዲሁ ዝግጅቱን እንድታጠናቁ ለማለት ባደራ መልእክቴን አስተላልፋለሁ። በውድድሩ መክፈቻ ስነ ስርዓት በእግር ኳስ ስፖርት በቧንቧ ውሃ ክፍለ ከተማ ከሰኞ ገበያ ክፍለ ከተማ ተገናኝተው በቧንቧ ውሃ ክፍለ ከተማ አንድ ለዜሮ በሆነ ውጤት አሸንፏል። የመላደሴ ጨዋታዎች እስከ መጋቢት 13 የሚቀጥል ይሆናል።